የዛሬውማ የዛሬው ጥርስ ያስከድድም ስላችሁ ውዶች ሄደኔ እንጃ ቅማሟ በሳቅ ልትገለን ነው ዘንድሮ ይችሉኝ፣ በሳቅ ትደፋናለች ዘንድሮ። ያው ሰው እኮ በጠብ በጭቅጭቅ ምናምን ነገር ይደፋችኋል፣ ሀይሚ ደግሞ በሳቅ ነው የምትደፋችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻላል ተከታታዮች፣ ሰላማችሁ ይብዛልኝ። ያማልቅን ነው ያማል ቅኔው ትላላችሁ። ይብላኝ ብላኝ ቆመው ለቀሩት እኔስ ቁጭ ብያለሁ። ያው ይብላኝ ቆመው ለቀሩት እኔስ ቁጭ ብያለሁ። ቅኔው ተመችቶናል። ይብላኝ ባለ ሌላቸው ለነጠን ፌኗ አይምዬ ይብላኝ ባለ ሌላቸው ለነጠን ፌኗ ለእነዛች ለነ ጠንፌ መል አሪፍ ቅኔ ነው። አሪፍ ቅኔ ነው። ባላቸው በ በ ያዋረደች ባሏን ማለት ነው። ሽምግልና ሊላክ ነው ብላ ባሏን በካሜራ ፊት የተሳደበችዋ ሶሴ ባለጌ ብላ ያዋረደች እኮ ናት አንዷ። አዝው አለች የለ እን ምን ሩቅ አስከደን አንተ ባለጌ ነ ብላ በካሜራ ፊት አዋረደችው። ሽምግልና ሊላክ ነው። ሽምግልና ሊልክ ነው አሁን ልንጋባ ነው ምናምን ነገር ብላ ነበረ። ይሄ ሽምግልና የስድብ ሽምግልና ነው እንዲህ የሚላከው። ለማንኛውም ተመችቶናል ቅኔው ማለት ነው። ሃይም ምነው ሳናቅ በደፈጣ ምናምን ነገር ቀለበት ሆነ እንዲ ምን ነው ትዳሪ እንዲ። ለማንኛውም አሪፍ ነው እዩኝ ያለ ትዳር በኋላ ደብቁ ይደብቁ ስለሚል ጥሩ አድርገሻል፣ ጥሩ አድርገሻል። ትዳርሽን በውስጥ፣ ጠብሽን በውጭ ከኛ ጋራ አሁን እንደዛ ስትበዙ እኛ ጋር መታችሁ። አንቺ ልክነሽ አንቺ አገባ ሻል እኔ ነኝ የሚያገባኝ እኔ ነኝ አባራ ምናምን እያላችሁ ታዲያ አናታችን ላይ እስክስ ትላላችሁ። አንቺና ቡሩኬ ከእሱ ውጭ መቼም አይታሰብም አይታሰብም። ከዛ በውስጥ ደግሞ የልቤ ካውያ እኔ እኔ እኔ ያለ አንተ መኖር አልችልም፣ አንተን ማቃለው እንደዛ ምናምን እያልሽ ፍቅርሽን ትጎነጫለሽ። እኛ ጋ ግን እየመጣሽ ምንተያለሽ ምንተልክነህ እኔ ልክ ምናም በሩ ለማንኛውም ግን የእናንተ ጭቅጭቃችሁን ፍቅር ነው፣ ፍቅር ነው፣ ፍቅር ነው። ተረድተናል፣ ገብቶናል፣ ገብቶናል። ይመቻችሁ፣ ያጣፍጥላችሁ፣ ያጣፍጥላችሁ። እውነት እነዚህ ልጆች ብሩርኬና ሃይሚ ግን ስነስርዓት ያዙ፣ ስነስርዓት እኛ ክፉ እንድንናገር አታደርጉን፣ እኛ ክፉ ነገር እንድንናገር አታደርጉን። ሃይሚን አጥፋተኛ፣ ብሩኬን አጥፋተኛ እያልን ብሩኬ ነው ጥፋተኛ እያልን እንደ እንድንወቅሳችሁ አታደርጉን እንጂ ምንድን ነው? እንደዛ ነው የሚሻለው፣ እንደዛ ነው የሚሻለው። አሁ ለማንኛውም እንኳን እንኳን ተቀመጥሽ፣ ይህኒውድ እንኳን ተቀመጥሽ፣ ያው መቀመጥሽ ነው የሚፈለገው።